አሰላሙ አሌይኩም ወራህማቱላሂ ወበረካቱ። ውዴሻንአኔት ተከታታዎች ሰላም ዋላችሁ፣ ወ እንዴናችሁን ያለ አልሐምዱሊላ፣ ሰላም ነኝ። ይሄው እንግዲህ ሳመኪን ሳርቻለወ ምሳል በላ ነው፣ እንብላ ማለት ነው። ላይክ ሸር፣ ሰብስክራይብ እንዲትረሱ። ያው እንግዲህ ሄን ይመስላል ማለት ነው፣ ይሄ ነው ይባላል፣ ባረቦች ይሄ በሰል ነጭ ሽንኩርት ነው ያለበት፣ ቃሪያ ማለት ነው። ይሄ ደግሞ ሩዙ እንደዚሁ እንትን ሽንኩርቱን አሳርሬ፣ ከዛ ሽንኩርቱን ከትፍና አሳርሬ ውሃው ጋር ፈቅፍቀዋለሁ። ከዛ ፈቅፍቄ ሩዙን ጨምሬ እንደዚህ አድርገዋለሁ፣ በሽንኩርቱ ውሃ ማለት ነው። ይሄ ደግሞ ሰመኩ ነው። በእንቁላል እና በዱቄት አድርጌ ጣበስኩት ማለት ነው። እና ላይክ ሼር ሰብስክራይብ እየረጋችሁ አበረታቱኝ። ያኔ ሙያ ለማስተማር ብዬ ሳይሆን ለእኔ መበረታቻ እንዲታጥናኑ ነው ብዬ ነው የመዲየም ታክሲ ነኝ ማለት ነው። ላይክ ሼር ሰብስክራይብ እየረጋችሁ አበረታቱኝ። የላችኋለሁኝ ውዱች